አሁን ሸቃላ ወይም ደግሞ ሰራተኛ ስላልሽኝ እንግዲህ የሰው ቤት ሰራተኛ ሆናለች ብላ ያው እንግዲህ የሰው ቤት ሰራተኝነቱ ወይ ስለማይገባኝ ብለሽ ነው ሸቃላ ያልሺው። ሸቃላ ማለት ትርጉሙን ታውቂያለሽ። አንዳንድ ሰዎች የራሳቸውን ገመና ደብቀው የሌሎችን ገመና ለማውራትና ሌሎቹን እነሱ ጋ የሆነ ነገር አለባቸው ብለው እጣታቸውን ለመቀሰር እንዲህ ይታገላሉ። ነገር ግን ደግሞ እነሱ አንዱን እንዲህ ሲቀስሩ አራት ወደ ራሳቸው መሆኑን ይረሳሉ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትትርፍርፍ ይበልልኝ የኔ ተወዳጆች ማለት ነው። ዛሬ እንግዲህ ሱመያ ማለት ነው በአዲስ ቪዲዮ መታለች። እሱ ምንድን ነው ቡኒ በስድብ አጥረቅቀታለች በተለይ ደግሞ ያለችው ቃል ራሱ እኛን ሸቃሎችን ራሱ ይመለከታል ማለት ነው እና ሱመያ የተናገረችውን ታሰማናለች በመጀመሪያ ግን ሱመያ የተናገረችው ቃል በጣም ደስ የሚል ነው አንዳንድ ጊዜ ሰዎች እኛን ለመናቅ ወይም ደግሞ እኛን ዝቅ ያደረጉ መስሏቸው ወይንም ደግሞ እኛን ያዋረዱ መስሏቸው እራሳቸው ይዋረዳሉ እና ሱመያን ያዋረዱ መስላው መስለው ብዙዎች አሁን ላይ እነሱ እየተዋረዱ ንግስቷ ዛሬ ፍንድቅድቅ ብላ ስላየዋት እጅግ በጣም ደስ ብሎኛል ማለት ነው። እስኪ ቪዲዮዋን እንመልከት በትክክል። በጣም ይኸው፣ እንግዲህ ለሚገባው ሰው እሷ ስርዓት ባለው ስርዓት ያለው ቤተሰብ ባሳደገው መልኩ በስርዓት ያሳደጉት በእርግጥ ከቤተሰብ እዚህ ውስጥ አይገባም ማለት ነው። ምክንያቱም ቤተሰብ መጀመሪያ ሲያሳድግ በስርዓቱ ያሳድጋል። ግን እነሱ ጋጠወጥ ከሆነ ደግሞ ምንም ማድረግ አይቻልም ማለት ነው። ምንም ማድረግ አይቻልም። እንግዲህ እናንተ ጋጠወጥ በሆናችሁት ቤተሰብ አይሰደም ብለን እኛ አልፈታችኋል። ነገር ግን ንግስቷ ደግሞ ከእናንተ ማለት ነው እጥፍ እጥፍ እጥፍ እጥፍ እጥፍ አንድ ሁለት ብዬ ቁጥር ያሳያችኋለ ጅክናለች እና ደግሞ ቆይ ሌላ ሌላ ታሪክ አለ ማለት ነው። ሌላ ታሪክ አለ። አፍ ሲያበልጥ ጭንቅላት ሲመለጥ በታች አለው ሲያበልጥም አይታ አይታወቅም። እና አንዳንዱ ጊዜ ማለት ነው አብልጦሽ የምትናገሪያቸው ቃላቶች ዋጋ እንደሚያስከፍሉሽ ቡኒ አላወቅሽም። በተለይ በተለይ በሸቃሪት ከመጣሽ ማለት ነው ሰራተኛ ምናምን ምናምን ኧረ እባክሽ ሰራተኛ እኮ የሚሆነው ጤና ያለው የታደለ ጀግና ታታሪ ጎበዝ ነው እንዳንቺ አጥር ላጥር እዛ ከአንዱ ጋር እየተጓተተ ወይም ደግሞ አንዱን አንዱን እያለ የመንደር አውደልድን ታውቂያለሽ የመንደር አውደልድን ምናልባቸው አብዛኛዎቹ በሰሜኑ ክፍል ነው የሚታወቀው እሱ ምንድን ነው መንደረኛው በሙሉ የሚጠቀምበት እቃ መንደረኛው በሙሉ ከአንዱ ቤት ሲዞር ከአንዱ ቤት ሲዞር ነው የሚውለው ማለት ነው የሆነ ትልቅዬ እንደ መስፈሪያ ነገር ነው እንደዛ ማለት ነው ልክ አንቺ እንደዛ ነሽ ስራ ፈትሽ ለሆንሽ ማለት ሸቃሌነት ደግሞ ሸቃሌነት ደግሞ እጅግ በጣም ውድ ነገር ነው ስለዚህ ውድ ነገር እስከሆነ ድረስ አንቺ ምናልባች ያንን አልታደርሽውም ልታገኙም አትችይም ማለት ነው ከሱመያ እኩል ልትሆኝም በፍጹም አትችይም ከሸቃሌት ማለት ነው ይቺ የጥፍራችንን ቆሻሻ ታክል ራሱ አትሆኝም ልንገርሽ ማለት ነው ስለዚህ እስኪ የተናገርሽውን አሁን ሰርተን እንመለስ ማለት ነው። እስኪ የተናገራችሁን ሰምታችሁ ተመለሱ። ምን እንዳለች ቡኒ ማለት ነው። ቆይ እኛም ራሱ እኛም ራሱ ሸቃሊት ነን። ያው ዛሬ እንደውም በሪፎርም ነው የመጣሁልሽ በሸቃሊት ዩኒፎርም ማለት ነው። ስለዚህ እስኪ ሸቃሊት ብለሽ ለመጥራት ራሱ ያፈርሽበት። አንዴ የሰራተኛ፣ አንዴ ሸቃሊት ስሟት። እንግዲህ ምን እንደምትልች ነው እርጋጥ ማለት ነው። ኧረ አይደል እየሰማችሁልኝ ነው። ስሙ እንግዲህ አፏ እንዴት ክፍት እንደሆነ ማለት ነው፣ እንዴት እንዴት እንደምታወራው ማለት በቃ ይሄ ነው። እንግዲህ ልዕልና ማለት እሷ ጋር ይሄ ነው። በቃ ልዕልና እድገት ማለት እሷ ጋር ይሄ ነው። አንድ ሰው ሰራተኛ ወይም ደግሞ ሸቃሊት ሆነ ማለት ተረገጠ ወይም ደግሞ የማይረባ እቃ ሆነ ማለት ነው። እሷ ጋር አሰቢው እሷ ብቻ ነው። የሚገርምሽ፣ ማን ለች አንድ አሮጊት ደግሞ ሱመያ የምትባል አሁን የልጆቹ እናት ነች የምትባለው ማለት ነው። ትክክል ነው፣ የልጆቹ እናት ነች። ነገር ግን ብታይ ሰራተኛ ይህ ማለት ነው በራሳችን በጉልበታችን ጥረን ግረን የምናመጣ ጀግኖች፣ ታጣሪዎች፣ ጠንካሮች እንዳንቺ ወዲያ ነ ወዲህ እንደዚህ የህዳር አህያ ይመስል ከዚህም ከዛም እየሮጥን አይደለም። ማንም የሚጭ ነው አይደለም። እኛ ጠንካሮች፣ ጎበዝ፣ በራሳችን የምንተማመን ጀግና ሴቶች ልክ እንደ ሱመያ አይነት ሲገኝ ደግሞ አየሽው ጥፍጥፍ አድርጎ በደንብ አድርጎ አንቺን ጥፍጥፍ አድርጎ ወይም ደግሞ መዘፍዘፊያ ውስጥ ጭምር አድርጎ ጭምቅ አድርጎ የሚያሰጣ እንደዛ ነው፣ ካልገባሽ ማለት ነው። አሁን አንቺ ራሱ የምትጋግሪው እንጀራ ማለት ነው፣ እኛንን ማብሳያዎችሽ እኛንን ማብሳያዎችሽ የአረብ ሀገር ሴት ወይም ደግሞ የማደምቅሙ ወይም ደግሞ ሸቃሌት ናት። ሌላው ቀርና ዩቱብ ራሱ በዚህ በዩቱብ መንደር ራሱ የመጣሽው በእኛ በሸቃሌቶች ነው። እኛን ተስፋ አድርገሽ እንደመጣሽ የእንዳትረሺው ማለት ነው። እነሱ ሰብስክራይ እያደርጉኛል ወይም እነሱ ከጎን ይጎማሉ ብለሽ እንደመጣሽ እንዳትረሹ። ነገር ግን ያው ይኸውልሽ፣ ሰብስክራይ አይደለም ዲስላይክ ነው፣ ዲስላይክ እያደረግን። ንግስቷ ግን ዛሬ በጣም እጅግ ስለሳቀች በቃ ደስ የሚለው ነገር እኮ ማለት ነው። እናንተ ስታሽቀብጡ፣ እናንተ የሆነ ነገር ማድረግ ስትፈልጉ፣ እሷ ደግሞ እንደ ምንድን ነው የሚባለው፣ እንደ አደይ አበባ እንደዚህ ዕለት ዕለት እየፈካች እያማረባት ውብ እየሆነች እየሳቀች ነው የምትመጣው። እናንተ ደግሞ ርር ድብን እያላችሁ ለት ለት እየተቃጠላችሁ ማለት ነው። ወይ ለትዳራችሁ አልሆናችሁ፣ ወይ ለመንደራችሁ አልሆናችሁ፣ ወይ ለሰፈራችሁ አልሆናችሁ። በቃ እንላችሁ የሰው ሕይወት ለማማሰል ግን አንደኛ በቃ አንደኛ ማማሰያ እንኳን እኮ ከዛ ከቤቱ አይወጣም። እዛው ነው ለተግባር ለዋለበት ተግባር ነው የሚሆነው። እናንተ ግን የሰው ሕይወት ለማማሰል አንዴ ከሰይዱ አንዴ ከሱመያ የማትገቡበት ነገር የለም። በቃ ዝም ብሎ እንዲህ አንከራተታችኋል። አላማ የሌለው ሰው እንዲህ እኮ አላማ የሌለው ሰው የሸቃሌትን ህይወት እራሱ ለመበጥበጥ ደረጃ አንድ ላይ ነው የሚቀመጠው። ስለዚህ እናንተ አሁን አላማ ስለሌላችሁ አቅምም ስለሌላችሁ የሸቃሌትን ያክል መሆን ስለማትችሉ ከንቱ ስለሆነ ከንቱ ስለሆናችሁ ማለት ነው። መናገር የማልፈልገው ነገር እንድናገር ነው እያደረጋችሁኝ። እናተ ራሳችሁ ናቸሁ ሸቃሊት የሸቃሌትን ጠውስ ይዘች ጥፊ ይህ ሸቃሊትን ጦስ ይዘሽ ጥፊ ማለት ነው። በዚሁ አጋጣሚ የንግስቱ አድናቂዎች ዛሬ ደስ አላላችሁ? አይታችኋታል? ፊቷ እንዴት እንደሳቀ በቃ ገና ማለት ነው ገና ፈገግ ብላ ስታዩት ማለት ነው። እንዴት አባታቸው እንዳረፉ አየኝ ዛሬ። ርር ድብቅ ይበሉት። ስለዚህ ህዝቤ ማለት ነው፣ መንጫጫትሽ እንትን ስራ ብትሰሪ ይሻላል። ሱመያ ሱመያ እያልሽ የሱመያን አንድ እንትን አንድ ስተት አይታችሁ ከሆነ ያችን ነቅሳችሁ ለማውጣት ደግሞ ስተት የለባትም ከቃሌ እንደተፈለገችው፣ እናንተ ብትፈልጉትም አታገኙትም። እሷ ግን ስለፈለገችው ሳይሆን ፈልጓትም ይመጣል። በቃ አለቀ። ቻንስ ነው እንግዲህ፣ ምን ታረጉታላችሁ? ይታደሉታል እንጂ አይታገሉትም። የእሷን ህይወት ለመኖር እናንተ ገና እልፍ ዘመን ራሱ ወደፊት እልፍ ዘመን ተጎንብሳችሁ መሄድ ሄድ ይጠበቅባችኋል። ከዚህ ይሄ ባዶ ይሄ ባዶ ጭንቅላታችሁን በደንብ አድርጋችሁ አዝድታችሁ በደንብ አድርጋችሁ በሽቦ ታጥባችሁ ያኔ ነው ከሱመያ ለመድረስ መድረስ ነው ከእግሯ ጥፍር ብሎ አሳደሱ እንደዛ ነው። ሰምታችሁኛል። ደግሞ አልደግሞም። እኛም ሸቃሊት ነው። እኛ ራሳችን ሸቃሊት ነን፣ ልክ እንደ ሱመያ፣ እንደ ሌሎቹ ሸቃሊቶች ጀግና፣ ለቤተሰብ የምናኖር ለራሳችን የምንኖር ብሎም ለሀገር የምንጠቅም ለወገን የምድረስ። ሲቸግራችሁ ብቻ መታችሁ እናንተ እኮ የአረብ ሀገር ሴቶች እኮ ስ- ደግሞ ሲሞላላችሁ ደግሞ ሸቃሊት። ኧረ ተባለ እንዴ? እንደዛ ነው እንዴ ጨዋታው? ለማንኛውም ማለት ነው አርፋችሁ ብትቀመጡ መልካም ነው እላለሁ። ውድ ቤተሰቦቼ በያላችሁበት የምድር ዳርቻ ሰላማችሁ ብዘት ትርፍርፍ ይበልልኝ። እንደ ንግስቷ አይነት ጀግና ሴቶች ያድርገን፣ አሜን በለው ያድርገን። ታዲያ ላይክ አድርጉልኝ እንዴ፣ ምን አለበት ሰብስ ብታደርጉኝ ማንን ይገላል? ወዳችኋለሁ። ለማንኛውም